ሁለተኛው ናሽናል ኮንስትራክሽን ሽልማት ለስድስት ድርጅቶች የ2018 ምርጥ ኮንትራክተር በማለት መሰየማቸው ተገለጸ። የኮንስትራክሽን ኢንዱስትሪው የሕዝቡን የኑሮ ሁኔታ ከማሻሻልም ሆነ የሀገራችንን ብልጽግና ከማረጋገጥ አኳያ የሚተካ ሚና እንዳለው ሲታወቅ በአሁኑ ወቅት በአማካይ ወደ ሀያ በመቶ የሚጠጋውን አጠቃላይ የሀገር ውስጥ ጥቅል ምርት አስተዋጽኦ የሚያደርግና በቀጣይ ዓመታትም በተከታታይ ከአስር በመቶ በላይ አማካይ ዓመታዊ እድገት እንደሚያስመዘግብ እንደሚጠበቅ ተገልጿል። ሉካምፕ ሚዲያ በሀገራችን የኮንስትራክሽን ዘርፍ ያሉ የአሰራር ግድፈቶችን እንዲስተካከሉ ለማድረግ እንዲሁም የኮንስትራክሽን ኢንዱስትሪው በዘመናዊ አሰራርም ተደግፎ ግንባታው በተያዘላቸው ጊዜና በጀት ጥራታቸውን ጠብቀው እንዲገነቡና አስተማሪ መረጃዎችን ለማቅረብ ህግ አውጪዎች እና ለፖሊሲ አዘጋጆች ትልቅ ግብአት የሚሆኑ ሀሳቦችን ለማስተናገድ የተባሉ የዘርፉ ምሁራኖች በሙያው ከፍተኛ ልምድ ያላቸው ባለሙያዎች ሀሳባቸውና ልምዳቸውን እንዲሁም የምርምር ስራቸውን ለብዙሀኑ የሚያቀርቡበት መድረክ በመሆን ማገልገሉ ተገልጿል። ሁለተኛው ናሽናል ኮንስትራክሽን አዋርድ በ2018 የሚዲያ ተቋምን ልምዱንና የኢትዮጵያ መንገዶች አስተዳደርን መነሻ በማድረግ የአመቱን የናሽናል ኮንስትራክሽን መጽሄት ምርጥ ስራ ተቋራጭን ይፋ ማድረጉን ገልጸው በምርጥ ኮንስትራክተር 2018 የተሰየሙትን ድርጅቶች ከኢትዮጵያ መንገዶች አስተዳደር ጋር ወደ 130 በሚጠጉ ፕሮጀክቶች ላይ አመቱን በሙሉ ሲሰሩ ከነበሩት 43 ድርጅቶች ውስጥ አመቱን በሙሉ ለጨረታ ብቁ የሆኑትን ወይም ያለምንም እንከን ከመንገዶች ጋር ያላቸውን ቆይታ ያጠናቀቁ ስድስቱን የ2018 ምርጥ ኮንትራክተር በማለት መሰየማቸውን ተገልጿል። ሁለተኛው የናሽናል ኮን አዋርድ ሌሎች ተቋማት ላይ የመነቃቃት ስሜት ሲፈጥር እንዲህ አይነት የሽልማትና እውቅና ያነቃቃል።